ህዳር 21 ቀን አክሱም የገባችበት ቀን ነው። አራት ማረፊያዎች ነበሯት። አንዱ መርጡ ለማርያም ይባላል። ምስራቅ ጎጃም ነው ውስጥ ነው። መርጡ ለጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው፣ እኔ የመጣውበት ገዳም ነው። እዚያ አርፋለች። አራቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው። ደቡብ ወሎ ውስጥ አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሰ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረግሽ ተብሎ አልተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት ህጥ ዘልቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራ፣ ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳይና እኳን እንዲያው ግርግር ሰው ሁሉ ሲበዛ እንዲኔ አምላክናት ፊትፊት አድርጉኝ የማትል በትህትና እስቲ፣ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊትፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት እስመተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግንተናል፣ ወደ ሰማይ እንድንገባ ይህን ይቅርታ እንድናገኝ ምሕረት እንዲህ የተጀመረበት ማሐፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ አርባ አራት እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው። እናንተ ደንቆሮ እናንትን አሉ። እንዲ ብልህና ብልህና ጅል ተከራክረዋሉ፣ ጅል አሸነፋሉ። ምን ብሎ ሲባል፣ እምቢ ብሎ። እንዲሁ እኮ እንዲሁ ያገርማችኋል እኮ። እንደዚህ እንደዚህ ነው። ምንድን ነው የሚለው እምቢ? እንደዚህ እንደዚህ ነው። መልሱ ምንድን ነው? አይደለም። እንዴት ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲ ድንቁርና እንዲ ነውር ነው ድንቁርና እንዲ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች ሰባት ምሰሶም ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን። በእውነቱ ኢትዮጵያ ብንሆን፣ ኢትዮጵያውያን ብንሆን ማለት ነው ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም፣ ነው የሚለው እግዚአብሔር የሚላት ኢትዮጵያ። ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ኢትዮጵያ ትላላችሁ፣ እንዴ ብፁዓንን፣ በእውነት ብፁዓን እንዴት እኛ ይሄ ታቦት ከሲና ሲወርድ የለን፣ እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን፣ እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን፣ እኛ ይሄ ታቦት ዮርዳኖስን ሲከፍል አላየነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርም በዚች ታቦት እየባረከን አለ፣ እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከ። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህጸናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው። ደሞ አንዱ ይመጣል ነው እጅሉ ማህጸን። እኮ ብዙ አይነት ማህጸን አለ። የአይምሮ ማህጸን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው። እንደሞን ታርበ ልጅ ብቻ አይደል ልጅ የሚወልደው ማህጸን ብቻ አይደለም ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ፀነስነ በይንተ ፈሪሆት ከሐመምነ ወለድነ ይላል። አንተን መፍራትን ጸነስን ምጥያዘን ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማሐፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮ ማሐፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማሐፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰውኮ ቢችል ማወቅ፣ ካላወቀ መጠየቅ ካልጠየቀ ደግሞ ማፈር ጥሩ ነው። እውነት የለም ነገራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በሙሉ ኪዳን እኳ አይደለም ይላል። ያ ማለት ምን ማለት መሰላቸው? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እኳ እንደነሱ ብናወጋ ምን የሚል ሐሳብ አለው ታቦት ጣዖት ነው ይላል። ነው? አዎ፣ መቼ ዛሬ፣ በብሉ ኪዳንሳ ነበር። ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅድ ውላል ማለት ነው። አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው እግዚአብሔር። እስከተወሰነ ጊዜ ድረስስ ጣዖት አምልኩ ይላል?